መጨረሻ አስቴር አወቀናት እንደ እንግዲህ እንደምሰሙት ነው። ንግስት ሱመያ ሰኢድ ያለበት አይታወቅም ወይም ደግሞ ስልኩ በሌላ ሰው እየተነሳ ነው ብላለች ማለት ነው። በሌላ በኩል ደግሞ እንግዲህ ቡና ቡኒ ምትሏት ወይም ምንላት ወይም ደግሞ የአዩ ጓደኛ የሆነች እንግዲህ ነ አዳማና አዲስ አበባ መጠን አዲስ አበባ መጠን አዲስ አበባ ቀጥቀጥ አርገንሽ፣ አዳማ መጠን እንቀብርሻለን እያለቻት ነው ማለት ነው። ሱመያን እኔ ማለት ነው ምሽት ለእግር ጉዞ የሚባለው በአዳማ ከተማ ምናምን የሚባል ሙዚቃ ነበረ፣ ማን ነበረ። ታስጠላላችሁ ማለት ነው። እንኳን ለእግር ጉዞ ማለት ነው እንኳን ለእግር ጉዞ በመኪና አልፎ ለመሄድ በቃ አልመጣም። እኔ እንደዚህ ምን አይነት የሆኑ ዝም ብለው ቅዳፎች ናቸው? በእናታችሁ ምን ማለት ነው? እስኪ ግዳያት፣ እስኪ ሞክሪያት፣ እስኪ ና ያገኛት እና አዲስ አበባ ማለት ነው። ያን ሴት ነሽ በቃ የእናትሽን መቀነት ታጥቀሻል ማለት ነው። ምን ይመስላሉ በእናታችሁ። በጣም ነው ምታስጠሉት፣ በጣም ነው ምታስጠሉት ማለት ነው። እንዴት ሱመያ ላይ በጅምላ ተነሳችሁ? በሰላም ነው ንግስቷ ላይ በጅምላ። በቃ እሷን መሆን አትችሉም ብዬ ተናገሬያለሁ። አትችሉም እሷን መሆን በጭራሽ አትችሉም ማለት ነው። ምን እያለች ነው? ንግስቷንም ደግሞ እስኪ እንስማት። ላይክ፣ ሸር፣ ሰብስክራይብ አትርሱ። እንደገና ደግሞ በጣም ሲደጋግሞ ሲሞክሩ ሲሰራ ራሱ ማለት ነው የሚያነሳው ሌላ ሰው ነው ሌላ ሰው አንስተው ሳይድ ሳይድ፣ የታለክ ሳይድ ስልክ ነው እናንተ ራሱ ማናችሁ? ማን ነው ሳይድ? አንተ ማነክ? ደዋዩን ጨርሻ ጭራሽ አንተ ማነህ? ቅድም ራሱ ልጅ ሲነግረኛ ሰምተሻ። እንግዲህ እንደምትሰሙት ነው ስልኩን የሚያነሳው የሰይድን ሌላ ሰው ነው ማለት ነው። ሲደወልም አንስቶ እንግዲህ ጭራሽ ማነህ ወይም ማነሽ ነው የሚለው ስልኩን የሚያነሳው ሰው። ይሄ የሰይድ ሞዱ ነው። ንግስት እንዳትታለይ፣ ምንም አይሆንም። ምንም እንደማይሆን ደግሞ አንቺም ታውቂዋለሽ ማለት ነው አንቺም ታውቂዋለሽ ማለት ነው። ስለዚህ ያው የሳይድ ሙዱ ነው። እኛ በኤድ ዛሬ እኔ ለራሴ በጉጉት እየጠበኩ ነው። ግን ደግሞ እንግዲህ ምናልባትም ደግሞ የቆየ ቪዲዮ ወይ ደግሞ ቆየት ብሎ የተቀረጸ ሊሆን ይችላል ብዬ ነው የማስበው። ምክንያቱም ለኤድ ሳይድ መጦ ይሆናል ብዬ ነው የማስበው እና ያው ማንም ምንም ይበል በራስሽ በአላም ከአላማሽ እንዳትዘናጊ ማለት ነው አይ ንግስት ሱመያ ማለት የምፈልገው ከአላማዎች በጭራሽ እንዳትዘናጊ ምንም ቢባል ምንም ቢሆን ምንም ምንም ነገር ምናምን ማለት ነው። አንቻውን እንደዚህ ሆንኩ በጣም ተቆጫው ተጸጸት። ቀድሜም አለማግኘቴ ችግሩ በቃ የሆነ ነገር እንደሆን እያደረገኝ ነው፣ እየጸጸተኝ ነው። ችግር ደርሶበት ሊሆን ይችላል በምትይው ጊዜ ለሱ ደግሞ ሴቶች እንደዚህ ፈረክረክ ካለን ወይ ደግሞ እንዴት ነው በጠነከርነው ልክ ከተሰበርነን ከባድ ነው የሚሆነው ማለት ነው። አጠፋው ለአንቺ ከባድ ይሆናል። ልጆችሽን ጠብቂ፣ መልክቴ ነው ማለት ነው፣ የእህትነት ምክሬ ከልጆችሽ ምንድን ነው የሚባለው፣ ዓይንሽን አታርቂ በጭራሽ። ልጆችሽን ጠብቂ፣ ራስሽን ጠብቂ። እሱ ይመጣል ይመጣል ማለት ነው። አንድ የምፈራው ነገር አለ። ስለዚህ አንቺ ግዴታ ሰይድን ስጠብቂ ሌሎች ሰዎች ሊሆኑ ይችላሉ በአካባቢሽ ወይም የምታርፊበት አካባቢ ማን ደውሎ አሁን ላይ ያለው ነገር አገራችን ላይም ቢሆን ራሱ የትኛውን ቦታ ከባድ ስለሆነ ግዴታ ራስሽን መጠበቅ ልጆችሽንም በደንብ አራት አይና ብሏል ዶክተር አብይ። አራት አይና ሆነሽ ማየት እና መጠበቅ ግድ ይልሻል ማለት ነው። ንግስት ሱመያ ይህ ነው ልልሽ የምፈልገው። ሰኢድ እንግዲህ ወይ ካሜራማንሱ ነው ወይ ደግሞ ወይ ደግሞ እንግዲህ ይመጣል ይመጣል ካልመጣም እንግዲህ ለዋል ያልመጣ ካልሆነ ከሆነም ወይ እንግዲህ ወይ አዳማ አልፎ ካልሄደ ወይ ደግሞ አዲስ አበባ ካልሆነ እንግዲህ ጎንደርን ሊጎበኝ በዚያው ሂዶ ሊሆን ይችላል። ባህር ዳርን በደንብ ለመጎብኘት በደንብ ስላልጎበኛት በደንብ ለመጎብኘት ሮጥ ሮጥ ሮጥ ነው ያለ። ጣና አካባቢ ቀበሌ አስራ ሶስት እንደዚሁ ቀበሌ አምስት ጊዮርጊስ አካባቢ እንደዚያ እንደዚያ ስለሆነ በደንብ ለማየት ተረጋግቶ ከተማውን ለመጎብኘት ጎንደርንም እንደዚያው ከሄድ አይቀር ብሎ የጎበኘ ነው የሚሆነው። ማለት ካልመጣ ማለት ነው። ሌላ ምንም ሊሆን አይችልም እኔ ሙዱ ነው ብዬ ነው ማስበው እንግዲህ ሙዱ ሙዱ ነው ብዬ ነው ማስበው ማለት ነው ምክንያቱም ሌላ ሰው ከፈለገ ወይ ደግሞ ሰይድ ምንድን የሚባለው ከታገተ ይህን እንፈልጋለን ወይ እንደዚህ ነው ወይ ደግሞ ታግቷል ወይ ደግሞ የሆነ ነገር ይላሉ እንጂ ዝም ብሎ ስልክ አንስቶ አንቺ ማነሽ አንተ ማነህ አይሉም ማለት ነው ይሄ እራሱ ያስነቃል እና እንግዲህ እስኪ ነገር እኔ ራሱ እኔ ራሱ እንደዚህ ያደርጋል ብዬ አላስብም፣ ግን እኔ አላቅም እያሰበ እንደሆነ አለ ማለት ጨነቀኝ። እኔ እስከዛሬ ራሱ አለማግኘት ምናምን ቆጨኝ ማለት ነው። ባገኘሁት ኖሮ በቃ ማለት ብዙ ነገር አንዳንድ ሰው እና ማለት ነው። አሁን ሰኢድ፣ አቅህም ከሆነ በእናትህ ውጣ ቢያንስ ስልክ አንሳና። እኔ አዩ ራሱ በድብቅ አዩ ራሱ ያስጠየቅኩ ነበረ። አዩ ራሱ ጠፍቶባት እያበደሽ ነው። በነገራችን ላይ ቪዲዮ ላይ ብቻ እንዳይመስልሽ እገላታለሁ ያለችው የምር ሰው ሲነግረኛሉ። እኔ ሂጄ እሷ ተሸፍና ተሸፍኜ ነው ቤት ያርኩትና ተሸፍና ቤቴ እንደመጣችው እኔ ሳልሸፈን ያለችበት ድረስ እጄ እገላታለሁ በቢላ ነው ምናምን ሄደው እያለች ራሷን እንደ አንድ ካራክተር እየቆጠረች ነው ማለት ነው። እና አዎ እውነት፣ በጣም መጀመሪያ ባሏን ነው ማፈለግ ያለባት እኔን ሳይሆን። አሁን በዚህ ሰዓት እኔም ማለት ነው እልኬን አሁን የምናደድበት ነገር ሁሉ ጥፍት ብሎ የት እንደሄደ አላውቅም። በቃ ሳይድ እና ሳይድ የት እንዳለ ብቻ ነው የማውቀው ፈልገው ማለት ነው። እናንተ ነገር እኮ ይደርሳል እሱ ከተገኘ በኋላ ነው ማለት ያለባችሁ። አሁን ትኩረታችሁን እሱ መፈለግ ላይ ነው እንዴ? ስልኩ ጠፋ፣ ሲደወል ሌላ ሰው ነው የሚያነሳው ምናምን እና ይሄ በጣም እንትን ነገር ነው። አዎ በጣም ነው የሚደብረው እና አሁን እሷ ይሄን ነገር ትታ ስለብርና ስለኔ ነው እያወራቻለችው ማለት ነው። እና ደግሞ ጭራሽ በግዛ አንተ በግ ነህ ትላለች። እሱ በቃ ሆነ፣ አንቺ አንቺ ፍየል መሆንሽ ነው? እውነቴን ነው እኮ ነው እንዴ በጣም ለምን ፈለጋት ነው መሰለኝ አላቅም እኔም በርግጥ እንዲፈልገኝ አልፈልግም በመጀመሪያ ደረጃ አርፎ እንዲቀመጥ ነበር እኔ ማለት ራሴን መፈተሽ መፈተሽና መረጋጋት ፈልግ ነበረ እንዴ ወይ የልጆች አባት ነው ይኖር ለልጆች ይኖርላቸው ስለዚህ አሁን እኔም የምፈልገው ምንድነው በእናታችሁ እርዱኝ አፋልጉኝ ሳይድን የት ካያችሁት አውቆም እየተጫወተብኝ ከሆነ አሁን ለምሳሌ ወይ ተናዶ እኔ አሁን አንዳንዴ ምን አስባለሁ መሰለሽ ምናልባት ምናልባት አገር አገር እየሄድኩ ስላስቸገርኩት ይህን ይሄን ነገር እየሰራ ያለው እንግዲህ እንደምትሰሙት ነው ማለት ነው። ያው ስልኩን ሌላ ሰው ቢያነሳውም እንግዲህ ንግሱ ማያ ደግሞ ጸጽቶኛል፣ ቆጭቶኛል እያለች ነው ማለት ነው። መጀመሪያ አለማግኘቴ ወይ ደግሞ እንደዚህ እንዲሆን ማድረግ እያደረግኩት እኔ ነኝ እያለች ነው ማለት ነው። እንግዲህ ማድረግ ያለብሽን አድርገሻል ማለት ነው። ወደኋላ በጭራሽ እንዳትመለሽ ንግስት ሱመያ። ሌላው እንግዲህ የአዩ ጉዳይ የአዩ እንግዲህ በውስጥም ትሰለ ያለሽ ማለት ነው። አየሽ አይደል በውስጥም ቪዲዮ ላይ ብቻ ሳይሆን እንግዲህ በበቃ በውስጥም እንደዚህ ናት። በውስጥ የምታወራው ነገር እንደዚህ ነው ማለት ነው። አለቀ ማለት ከካሜራ ውጪ ወይ ከካሜራ ጀርባ ያውናቱ ማለት ነው። ልጅቱ የምትፈልገው ብሩ ነው። ይሄ ግልጽ ነው። የምትፈልገው ከሱ ብር እና በቃ ሌላ ምንም ነገር አትፈልግም። የሆነች ጋጠወጥ ናት፣ እሷን ጨምሮ እስከ ጓደኞቿ ድረስ ማለት ነው እና በቢላ ወይኔ ቢላ፣ ቢላ። ለነገሩ ቢላ የለመዳችሁ ናቸው ቢላ ያው ማለት እናያለን። ብዙ ነገሮችን ያው እንግዲህ ቢላም በሱ በኩል ነው መሰለኝ የመጣ ያለው ማለት ሰዎች እንዲያንዲያ የሚባሉት በቢላ ነው። ያንን የለመድሽ አዩ ሱመያ ላይ ያደርገዋለሁ፣ ንግስቷ ላይ ያደርገዋለሁ ብለሽ አስበሽ ከሆነ እንግዲህ ያው ነይ ነይ ማለት ነው። አታውቂያትም ማለት ነው ንግስቷን። ስለዚህ መምጣት ነው እንግዲህ፣ አዲስ አበባ ማግኘት ትችያለሽ። ያው ነይ ብላሻለች፣ መምጣት ትችያለሽ። እኛ ደግሞ የዚያ ሰው አይደለንም። እኛ ደግሞ በመልካም የምናስተናግድ ሰዎች ነን። በቢላ እናምንም ማለት ነው የፈለገችው ነገር እኔ እውነት አዲስ አበባ ነኝ እንዳልሽው ማለት ነው። እውነት አዩ ቀጥታ ብትመጣ እኔም ቀጥታ መጥቼ እንደውም ማለት ነው ቅጥቅጥ አርገንሽ እዚህ ነበር አዳማ ነበር የምናስገባሽ አብረን ማለት ነው። እስኪ ትምጣልሽ አለም ቀጥታ መጥተን ከዛ ካለሽበት ነበር ወስደንሽ ቀጥታ ወደ አዳማ የምናመጣሽ። ያኔ ነበር ድፍረት ነው ወኔ የምናየው። ወኔ ይኸውልሽ በዚህ በሚዲያ ላይ ቁጭ ብለሽ ወቁ አውርተሽ እንደረክኩ ሳይሆን በተግባር ሲሆን ነው። ከባሽ አውቁ ሰይዳው ምሽቱን በናዝሬት ባዳማ ከተማ ምሽት ለግር ጉዞ የምትወጣው ቀድማ ያቺ ልጅ የታለች የሚለውን ትተን እንኳንስ ምሽቱን በቀኑም አልመጣ የአዳማ ልጆች አራጅ ናቸው ለካ በሚለው ተክቸዋለው ማለት ነው። አየንላችሁ ጉዳችሁን ማለት ነው። አዳማዎች ምነው እንደዚህ እንደዚህ እንደዚህ። ስማ በጣም ነው የምታስጠሉት፣ በጣም እኔ አዩ ለባሏ ብላ ነው ማለት አዩ እንግዲህ ባሌ ብላ ያው በበረኪና ገብታው ምንድን ነው ምናምን መስሎኝ ነበር። ሁላችሁም አንድ ናችሁ እንዴ ከኦመር ውጭ ማለት ነው ኦመር የንግስቷ ቀኝች ከዚ ውጭ ሁላችሁም እንደምናያችሁ፣ በቃ ዝም ብላችሁ መከፈት፣ ዝም ብላችሁ መቀደድ፣ ዝም ብላችሁ በቃ በቢላ የምታምኑ በመደብደብ የምታምኑ ደህና ናችሁ። ግን በሰላም ነው። ግን በሰላም ነው ወይ እንደዚያ እንቅሻለሁ ምትያች ማን ስለሆንሽ ምን? እኔ ብረት ነኝ አልሽ? እባክሽ ማነሽ? ምን ትመስላለሽ? ሆነሽ ክልፍልፍ ብታርፊ ነው የሚሻልሽ ማለት ነው። ብታርፊ ነው የሚሻልሽ። አንቺ ውሻ የውሻ ልጅ ናት ች ባለጌ። አዲስ አበባ መጥቼ አዩ ጋር መጥቼ እዚያ እንደዛን ቀንስ ዳ ማምጠን እንደፈለግን የምናደርግሽ። ልትበሏት? አይ አትበላም፣ ነብር ናት። አትበላም፣ ነብር ናት። የምር የምሬ ነው። በጣም ነው የምታስጠሉት ሲጀመር ማለት ነው። እሺ አዩም ሆነ ጓደኞቿ የሆነ በቃ አጠቃላይ ማለት ነው አጠቃላይ የሆነ የሆነ በቃ አላድለ። እስኪ ዘረኝነታችሁን የሆነ ነገራችሁን በደንብ አንጸባርቃችሁ የምታሳዩ እኛ ጋር ነው፣ እናስተናግዳችኋለን። በመልካም ነው እናስተናግዳችሁ፣ በፍቅር ነው እናስተናግዳችሁ። እሺ፣ ምንም አያገባሽም ስለ ሱመያ። አዩን አታውቂያትም ካልሽ አንቺ ሱመያን የታቂያታለሽ? አንቺ ቡኒ የምትባል ማለት ነው ቡና አድርጎሽ ይቅርና የት ነው የምታውቂያት? ሱመያን ሱመያ በአንቺ አፍ የምትጠራ በጭራሽ አድለች። ማለት ነው በቃ ማለት በሷ ስም ለመነገድ ነው እንደዚህ የሆንሽ ያለሽው ሹ። አዎ እናቃለን። ነገር ግን ደግሞ ይሄ ጋጠ ወጥ አፍሽን አትናገሪ፣ እንደዚህ አይነት መልኩ አትናገሪ። በእንደዚህ አይነት መልኩ አፍሽን አትክፈች። ብታርፊ ነው የሚሻልሽ ማለት ነው። ዋ ብያለው። አድርሱላት ቤተሰብ ሸር አድርጎ አድርሱል አንድ ጭራቅ የሆነች ጓደኛ አለቻት። እንደገና ደግሞ በቃ ይሞታል። እኔ እሱን ሬስ አልሰበስብም። እኔ እኔ ሲፈጠር ማን ሰኢድ አንድ ነገር ቢሆን እሷ ሳቱን እኔ ቀድሜ እሷን ገላታለሁ። አንድ ላይ ነው የምቀብራችሁ። መጀመሪያ ያሟረተችበት እሷ ናት። ሲፈጠር ቢመጣ ምንም አይሆንም። ንግሥቷ እንዳለችው ነው። እንግዲህ እንደሰማችሁት ነው፣ ሁሉ ነገሩ ሟርት ብቻ። ሁሉ ነገሩ ቢሞት አንድ ነገር ቢሆን ጎንደር ድረስ መጥቼ ስማ ያንቅሻለሁ፣ እንደዚህ ቢሆን እንደዚህ ያደርግሻለሁ፣ ሳይሄድ እንደዚያ ሆኖ እንደዚህ ይሆናል። ምንም አይሆንም ብታማርጥበትም፣ ልክ ንግሥቷ እንዳለችው ሟርተኛዋ አዩ ናት ማለት ነው። ሟርተኛዋ የሆነ በቃ ሞትና ሞትን ብቻ ነው የሚያወሩት፣ ድብድብን ብቻ ነው የሚያወሩት። እንዴት እንደሆነ አላቅም፣ እንዴት እንደሆነ አላቅም ድብድብን ሟርትን የሆነ ነገር ነው የሚያወሩት ማለት ነው በቃ ነገረ ስራቸው ሁሉ እንደዚህ በቃ ነገራቸው ሁሉ እንደዚህ ከአዩ እስከ ጓደኞቿ ማለት ነው እና ደግሞ ጭራሽ በቢላ ምናምን በቢላ አታምልኩ እሺ አዳማዎች በቢላ አታምልኩ አድርሱልኝ ለአዳማ ልጆች እንደዚህ ናችሁ ወይ ከዑመር ውጭ አላችሁ እንደዚህ ናችሁ ወይ ሴቶች በተለይ ደግሞ ማለት ነው እንደዚህ ምላሳም እንደዚህ በቃ በቢላ የምታምኑ ናችሁ እንዴ ወን ድ ናችሁ ማለት ነው። እንዲሁ ጀግና ናችሁ። ሞክሯታ ንግስት ሱመያን ሞክሯት። ሄዱና አግኛት ማለት ነው ሄዱና አግኟት። ሳትሸ ሳልሸፋፈን ሂጅ ነው። በቢላ ምናምን ሞክሯታ ምድረ መላሳ ደግሞ ቡኒ የምትባለው ማለት ነው። በተግባር ነው እንጂ በተግባር አሳዩን እስኪ እናንተ። በተግባር እናቃችኋለን አራጆች እንደሆናችሁ። ከዚያ በዘለለ ግን እንግዲህ ያን ደግሞ እያሳያችሁን ነው ያን ደግሞ እያሳያችሁ ነው ማለት ነው። እናንተ ሴቶቹ በምትናገሩት አነጋገር ማረድን፣ መደብደብን፣ የሆነ በቃ የሆነ ነገር ማድረግን፣ መቅበርን እየነገራችሁ ነው። እኛ እንደዚህ ያናቀ ፍቅር ነን እሺ። ዘረኞችም አይደለንም እንለያለን እኛ እሺ። እና ሁሌ በድብድብ አታመልኩም፣ ሁሌ በድብድብ አትመኑ። ሁሌ የሆነ በቃ መግደልን፣ መጋደልን ብቻ በማውራት አትመኑ ማለት ነው። አዩም ሆንሽ የአዩ ጓደኛ በቃ እንደምናያችሁ ሁላችሁም አንድ ነው የምትመስሉት፣ ማለት ነው። እኔ ማለት በጣም ማየት የምፈልጋትና የምመኛት ሀገር ነበርሽ አዳማ አኖ፣ በጭራሽ አልፈልግም፣ በጭራሽ አልፈልግም ማለት ነው። ትቸዋለሁ፣ ትቸዋለሁ። እንዴ በማረድ ነው የሚያምኑት። ስለዚህ እንግዲህ ሰይድ ምናልባት ይሄ እንግዲህ ያው ሱመያም እንዳልኩት ራስሽን ጠብቂ፣ ሳይድም ይመጣል ምንምም አይሆንም ማለት ነው። እንግዲህ አንቺ አዲስ አበባ ነኝ ስትይ መቼም ሩጦ ደግሞ ወዲያውኑ አይመጣም። እንግዲህ ሀገር መጎብኘት ከሄደ ላይ ቀር ሄዶበት አያውቅም ሀገሩን። ስለዚህ መጎብኘት ስላለበት እንግዲህ ጉብኝት ላይ ሆኖ ነው ማለት ነው እና ምንም አትጨነቂ ሊጨንቅሽም አይገባም ማለት ነው። ንግስቷ ግን ደግሞ ራስሽን አራት አይና ሆነሽ ጠብቂ፣ ራስሽን ጠብቂ፣ ልጆችሽን ጠብቂ፣ ማንንም አትመኝ ማለት ነው። እንግዲህ አሳልፎ የሚሰጥ ነው ሰው ሁሉና ማንም አሳልፎ እንዲሰጥሽ እንዳታደርጊ ራስሽን ጠብቂ፣ እንዳትታለይ ማለት ነው። በነገሮች አትጸጸች፣ ምንም ነገር አትጸጸች ማለት ነው። እና ውድና የተከበራችሁ የእስልምና እምነት ተከታዮች ቤተሰቦች ሁላችሁም፣ እንዲሁም የንግስቷ አድናቂዎች ሁላችሁም ማለት ነው ኢድ ሙባረክ ብያለሁ። ኢድ ሙባረክ ብያለሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ። ስለምታበረታቱኝ አመሰግናለሁ። ባይ ባይ ባይ እየተማማርን ምግብ ንስራ እወተትን ሸምቱ ተራ በተራ